ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች፣ እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማራ ዜናዎችን አስቀድማለሁ። በአማራ ክልል ባለው ጦርነት አገዛዙ ሰራዊት የሚፈጽማቸው የሴቶች ጥቃት ከመባባሱ ባለፈ አስከፊ የሚባል ደረጃ መድረሱ ተጋለጠ። በአገዛዙ ጦር አባላት በክሉ በ43 ጤና ጣቢያዎችና የህክምና ተቋማት ብቻ በተደረገ የመረጃ መሰብሰብ ስራ ጥቃት የደረሰባቸው ሴቶች ቁጥር ይፋውኗል። በእነዚህ 43 ተቋማት የተጠቁ ዜጎች ቁጥርና በተለይም ሴቶቹ በዋናነት ሪፖርት ያደረጉ ሲሆን 2697 ሴቶች ያስገዱ ምድፈር ጥቃት ደርሶባቸዋል ተብሏል። ከእነዚህ ውስጥ 45 መቶ የሚሆኑት ከ18 ዓመት በታች መሆናቸው ይፋ ተደርጓል። በዝርዝር የምናየው ቀዳሚ ጉዳይ ነው። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምተዋል። የፋኖ ኃይሎች በከፈቱት ውጊያ አመራሮችን ጨምሮ የአገዛዙ ወታደሮች መገደላቸው ታውቋል። የወልቃይት ጠገዴ ሰቲት ኮመራ የብልጽግና ጊዜ አስተዳዳሪ በበኩላቸው ህዋት ራሱን ለጦርነት እያዘጋጀ ነው ሲሉ ተናግረዋል። አስተዳዳሪ ህዋት የውጭ ኃይሎችና መንግስታዊ ያልሆን ድርጅቶችን በመጠቀም አካባቢውን ለማተራመስ እየሰራ ይገኛል ሲሉ ወንጅለዋል። በዝርዝር እንመለከተዋለን። የዛሬ ስድስት ዓመት የኦሮሚያና የአማራ ጫካዎች ሰላማዊ የነበሩ አሁን ግን ፖለቲካው ጫካ ውስጥ እየገባ ነው ሲሉ ፕሮፌሰር መረራ ጉዲና ተናገሩም። ፕሮፌሰር መረራ ጉዲና በመቶ ሺዎች የሚቆጠሩ ወጣቶች በአማራና በኦሮሚያ ክልል ጫካ ገብተዋል ያሉ ሲሆን የኦሮሞ ነጻነት ግንባር ኦነግና የእሳቸው የኦሮሞ ፌዴራልስ ኮንግረስ ፓርቲ ኦፌኮም ከኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ደብዳቤ ማስገባታቸውን በተመለከተ ዝርዝር ማብራሪያ ሰጥተዋል። በዝርዝር እንመለክተዋለን። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀብሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ ደርሷል ተባለ። 11000 ያሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት ተናግረዋል። የክልሉን ወሰን ተሻግረው ወደ አካባቢው መግባታቸው የተነገረላቸው የትግራይ ሰራዊት አባላት አሁንም ስፍራውን ለቀው አለመውጣታቸውም ተሰምቷል። አብራችሁን ስትቆዩ እነዚህና የሉት ተሰማላችሁ። መልካም ቆይታ እንዲውላችሁ እንመኛለን በአማራ ክልል ባለው ጦርነት አገዛዙ ሰራዊት የፈጸማቸው የሴቶች ጥቃት ከማባባሱ ባለፈ አስከፊ ባልደረሻ መረሱ ተጋለጠ በአገዛዙ ጦር አባላት በክልሉ በ43 ጤና ጣቢያዎችና የህክምና ተቋማት ብቻ በተደረገ የመረጃ መሰብሰብ ስራም እጅግ በርካታ ቁጥር ያላቸው ሴቶች በሰራዊት ተጠቅተዋል በ43 ጤና ተቋማት ብቻ ከአምሌ 18 2015 ዓ ም እስከ ግንቦት 2017 ዓ ም ድረስ 2697 ሰዎች ያስገድዱ መድፈር ጥቃት እንደደረሰባቸው ነው ሪፖርቱ ይፋ ያደረገው የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ይላል ቢቢሲ ያጋለጠው የአገዛዝ ጦር በአማራ ክልል የሚፈጽሙ የሴቶች ጥቃት እጅግ አሳሳቢ ደረጃ ያደረሰ ሲሆን፣ ጥቃቱ ሰለባ በቀጥታ አናግሯቸዋል። ከአማራ ሴቶች አንዷ እናት እሁድ ጠዋት ወታደሮች ወደ ቤቷ ሲመጡ ከስምንት ዓመቷ የእህት ልጅ ጋራ እንደነበረች ለቢስ ትናገራለች። የኢትዮጵያ መከላከያ ሰራዊት ታህሳስ 27 2018 ዓ ም በአማራ ክልል የብርታ ያመጣውን የፋኖ ታጣቂዎች አመፅ ለመከላከል ከሚወስድ እርምጃ ጋር በተያያዘ የቤት ለቤት ፍተሻ ያደርግ ነበር ላ ቢቢሲ እናት የአገዛዙ መከላከያ ሰራዊት የደንብ ልብስ የለበሱ ሶስት ወታደሮች ደቡብ ጎንደር ወደሚገኘው ቤታቸው እንደመጡና ስለ ማንነቷ እንዲሁም የፋኖ ታጣቂዎች ስለምትሰራበት ጠላ ቤት እንደሚመጡ መጠየቅ መጀመራቸውን ተናግራለች። የ21 ዓመቷ እናት የፋኖ ታጣቂዎች እንደሚመጡ ማረጋገጧን ትገልጻለች። እንዴት ብለን እንዋሻለን? እንዴት ብለን እንክዳለን? ትላለች። ነገሮች ወዲያው ብዙም ሳይቆዩ ተካረሩ። ስለ ቤተሰቦቿ ማንነት ከጠየቋት በኋላ እናት ከወታደሮች በአስጸያፊ ቃላት እንደሰደቧት ታስታውሳለች። ከዛ ህፃኗ ማልቀስ ጀምር በመሳሪያቸው እንዳስፈራሯት ማስታውሳለች እና ከዚህ አንደኛው ወታደር በሌሎች ወታደሮች እርዳታ በእህቷ ልጅ ፊት እንደደፈራት በይፋ ለቢስ ተናግራለች። እንዳይጎዱ ተማጽንኳቸው፣ ታቦታትን እየጠራው ለመንኳቸው፣ ግልባቸው አራራልኝም አበላሹች ስትል ነው ለቢስ ተናገረችው። እናት ብቻ አይደለችም። አማራ ክልል የትጥቅ እንቅስቃሴ ከተቀሰቀሰበት ከ2018 ጀምሮ ወሲባዊ ጥቃት የደረሰባት በርካቶች ደርሶባቸዋል ተብሎ ከሚታመኑ ቁጥር በላይ በሺዎች የሚቆጠሩ ሴቶች ውስጥ አንዱ አሁን አቀርባለች ይላን ቢቢሲ። ምንም እንኳን እውነተኛ ግጭት ነክ የወሲባዊ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ ያሰባስበው መረጃ ከሐምሌ 18 እስከ ግንቦት 2017 ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ያመላክታል። ገለልተኛ መገናኛ ብዙኃን በክልሉ ያለውን ግጭት ለመዘገብ በተጣለባቸው ክልከላና ገደብ ምክንያት ወደ ክልሉ መግባት ባይችሉም የቢቢሲ የናይሮቢ ጋዜጠኞች ቡድን ያስገዱ መድፈር ጥቃቶች ተጎጂዎችና የጤና ባለሙያዎችን በማነጋገር ቀውሱ በሰብአዊነት ላይ እያሳረፈ ያለውን ጥባሳ የሚመለከት መረጃን ይፋ አድርጓል። የአማራ ክልል የትጥቅ ግጭት መንግስት ለሁለት ዓመታት በነበረው ደም አፋሳሽ ትግራይ ጦርነት የተሳተፉ ኃይሎችን ጨምሮ የክልሉ ልዩ ኃይሎች ለመበተን ሲሞክር የፈነዳ ነው። የፋኖ ኃይሎች በእርምጃው ክህደት የተሰማቸው ሲሆን እንደ መብት ተሟጋቾች መረጃ በተለይም ማህበረሰብ ላይ ያነጣጠሩ ጥቃቶች መባባሳቸውን ተከትሎም የትግራይና ከሌሎች ክልሎች የደህንነት ስጋት እንዳደረባቸው ያምናሉ፣ ይላም ቢቢሲ ከወራት አለመረጋጋት በኋላ የፋኖ ኃይሎች በወሰዱት እርምጃ ዋና ከተሞችን በመቆጣጠር አመጻቸውን ጀምረዋል። የፋኖ ኃይሎችም ራስን በራስ የማስተራር ትግልና የማህበረሰቡን በመንግስት ደርሶበታል ብሎ ከሚያምኑት የአመት መገለል እየተከላከሉ እንደሆነ ይናገራሉ ይላል። የፋኖ ኃይሎች ጽንፈኛ ብሄርተኛ የሚላቸው መንግስት ለአመፁ ምላሽ የድሮን ጥቃቶች ጨምሮ ከባድ እርምጃዎችን በክልሉ እየወሰደ እንደሆነ ማስታውቋል። ግጭቱ ሲጀምር አንስቶ ሁለቱ ተፋላሚ ወገኖች ያለ ፍርድ ግድያ፣ ከህግ ውጭ ስርዓት አስገድዶ ሲወራ፣ የንብረት ውድመትና ዘረፋ እንዲሁም ሰፊ ወሲባዊ ጥቃቶች ጨምሮ በርካታ የሰብዓዊ ጥሰቶችን በማድረስ ተከሰዋል። አምኒስቲ ኢንተርናሽናል ጨምሮ የመብት ሟጋች ድርጅቶች መንግስት ተመጣጣኝ ያልሆነ ጥቃት መፈጸሙን የሚያሳይ ማስረጃ እንዳለ ይፋ አድርገዋል። ድርጅቶች ከዚህ በተጨማሪም የአማራ ማህበረሰብ በኢትዮጵያ አንዳንድ አካባቢዎች በጸጥታ ኃይሎችና ና በሌሎች ታጣቂ ቡድኖች ሆን ተብሎ የሚፈጸም ጥቃት ኢላማ እንደሆነም ይናገራሉ። እንደ እናት አይነቷ ሴት ደግሞ የጥቃቱ ሰለባ ከመሆኗ በፊት በቤተሰብ ስብስባ ውስጥ እንዳሉ ሌሎች ሴቶች ሁሉ በኦርቶዶክስ ሃይማኖት አስተምሮ መሰረት በተክሊል የማግባት እቅድ እንደነበራት ሌቢስ ተናግራለች። ከዛ ቀን በፊት ወንድ ወይም ወስብ ግንኙነት አላውቅም ነበር ስትልም ነው ያስታወሰችው። አበላሽ ዞኝ ሄዱ ቢገድሉኝ ይሻለኝ ነበር ስትልም በተስፋ መቁረጥ ተናግራለች። በተመሳይ 18 ዓመቷ ትዕግስት የምራብ ጎጃም ነዋሪ ስትሆን የመድፈር ጥቃቱ ከመፈጸሙ በፊት በቤተሰቦቿ አሻይ ቤት ስራ እንደነበሩ ቢቢሲ ዘግቧል። ጥር 2016 ዓ ም ረሻ ቡና ለማለት የሚመጣ ወታደር ተደጋጋሚ ጉንተላ ሲያደርስባት ስነስርአት ያዝ በሚል የሰጠችውን ምላሽ ለደረሰባት ጥቃት ዋነኛ ምክንያት እንደሆነ ታስታውሳለች። ቆይ አሳይሻለሁ ብሎ ዝቶብኝ ወጣ ማለት ያገዛዙ ወታደር ያላትን ትናገራለች። ምሽት አካባቢ ከስራ ወደ ቤት ስትመለስ ትግስት ቀን ላይ የጉነት ትላትን ጨምሮ ሶስት ወታደሮች መንገድ ላይ አድፍጠው እንደጠበቋትና መንገድ ዳር በደቡ እንደደፍሯትም ተናግራለች። ቤተሰቦቼ ስቆይባቸውን የም ፍለጋ ሲወጡ መንገድ ዳር ወድቅ ያገኙ ስትልም ታስታውሳለች። ትግስት የደረሰባትን በደል አፋፍ ሰው ወደ ጤና ጣቢያ ወሰዱኝ እዛም አምስት ቀን ቆየው ማለት በጉዳቱ ውስጥ ያሳለፈችውን ጊዜ አስታውሳለች። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት አራት በመቶ ከሆኑት የክልሉ አርባ ሶስት ጤና ጣቢያዎችና የህክምና ምንጮች መረጃ ሰብስቤ አለው ብሏ በእነዚህ ተቋማት ከሐምሌ 18 2015 ዓ ም እስከ ግንቦት 2017 ዓ ም ድረስ 2697 ያስገድዶ መድፈር ጥቃቶች እንደደረሰባቸው ሴቶች ሪፖርት አድርገዋል ብሏ ከእነዚህ ውስጥ ማ45 በመቶ የሚሆኑት በአብዛኛው ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላ ዘር በሽታ ሲያዙ በርካቶች ደግሞ ለእርግዝናና ለከባድ ስንልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የስብ ጥቃቶች ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመድፈር ጥቃት ሪፖርት ማድረግና ሆነም የህክምና አገልግሎት ማግኘት አይፈልጉም ይላም ቢቢሲ። ለዚህም ነው በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያ በአማራ ክልል ግጭት ወደ ጤና ተቋማት የመጡ ተጎጂዎች ከባህሩ በጭልፋ ይመጡ ናቸው ብሏል። ለምሳሌ እንደ ኤች አይቪ አይነት በሽታ ተላልፎብኝ ሊሆን ይችላል በሚል ስጋት የተፈጸመውን ያስገድደው መድፈር ጥቃት ሪፖርት ካላረጉ የህክምና እርዳታ ካላገኙ ተጎጂዎች መካከል ናቸው ብሏ። የ23 ዓመቷ የደቡብ ጎንደር ነዋሪ ታሳስ 282017 ዓ ም የመንግስት ወታደሮች በተለመደ እንቅስቃሴያቸው መሳሪያ ያለው ሰውን ጠቆሚ ብለው መረጃ ፍለጋ ወደ ቤታቸው መምጣታቸውን አስረድታለች። የሚፈልጉት መረጃ ባለመስጠቷ አንደኛው ወታደር ከዛተባት በኋላ እንደ ደፈራትን በይፋ ተናግራለች። ጩኸት ብታሰሚያን ጥይት ነው የሚበቃሽ ብሎ አስፈራርቶ ደፈሬ ማለትም ለቢቢሲ ያረጋግጣለች። አንድ ወር ሙሉ ቀሱ ምግብ አይርበኝም፣ ስራ ማልቀስ ብቻ ሆነ፣ ቆም ለመሄድ ተቸገሩ፣ ህመምተኛውን ማለትም ያለችበት ሁኔታ አስረድታለች። ማህበረሰባዊ ሀሜትን በመፍራት ጭንቀት ውስጥ መግባቷን የምትናገረው ለምለም ከቤተክርስቲያን ክርስቲያን መራቋን ተናግራለች። ይህ ታዲያ የብዙዎቹ ታሪክ ነው እንጂ አሁን ላይ በቢቢሲና ወይም ደግሞ ወደ ጤና ጣቢያ ያሉት ብቻ ሳይሆን በሺዎች የሚቆጠሩ የአማራ ሴቶች በአገዛዝ ጦር የሚደርስባቸው ሆኖ ቀርቧል። ቢቢሲ ባደረገው ወደ ሀሳ በርካታ የጥቃቱ ሰለባ የሆኑ ሴቶችን ታሪክ ያሰባሰበና በዘገባ ያካተተ ሲሆን ይህ በአማራ ክልል ያለው ጦርነት የተዘነጋ ተሳትፎና የተረሳ ሆኗል፣ ማለትም ደመድማል። ከፍተኛ ሰብአዊ ጥቃትና ቀውስ የፈጠረው ጦርነት እንደ ህግ ማስከበር የሚቆጥረው አገዛዙ አሁን ላይ በክልሉ የሚያርሰው ውጊያ እያጠናከረ የንጹን ጥቃትም እየተባሰ እንደሚገኝ መረጃዎች ይጠቁማሉ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በከፈቱት ውጊያ አመራሮችን ጨምሮ የአገዛዝ ወታደሮች መግደላቸውም አስታውቀዋል። የወልቃይት ጠገዴ፣ ሰቲት ሁመራ የብልጽግና ጊዜያዊ አስተዳዳሪ በበኩላቸው ህወሓት ራሱን ለጦርነት እያዘጋጀ ነው ሲሉ ከሰዋል። አስተዳዳሪው ህወሓት የውጭ ኃይሎችና የመንግስታዊ ያልሆኑ ድርጅቶችን በመጠቀም አካባቢውን ለማተራመስ እየሰራ ይገኛል ሲሉ ወንጅለዋል። በአማራ ክልል ሰሜን ወሎ ዞን መቄት ወረዳ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዝ ወታደሮች ሲገደሉ ወታደራዊ ተሽከርካሪዎች ደግሞ ፋኖ ተይዘዋል፣ ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ አስታውቋል። የፋኖ ኃይሎች ህዳር 9 2018 ዓ ም በመቄት ወረዳ ገረገራ ከተማ አቅራቢያ በከፈቱ ውጊያ ነው በአገዛዙ ጦር ላይ ድል ተቀናጅተናል ሲሉ ያስታወቁትም። በውጊያው አንድ ወታደር ፓትሮልና ወታደሮችን ሲያጓጉዝ የነበሩ ሶስት ሲኖ ትራኩ መኪናዎች በፋኖ ኃይሎች የተማረኩ ሲሆን ከተሽከርካሪዎች መካከል ሶስቱ ሲኖ ትራኮች የግለሰብ ንብረቶች መሆናቸው ስለተረጋገጠ ለባለቤቶቹ እንዲመለሱ ተደርጓል ሲል የአማራ ፋኖ ብሔራዊ ኃይል ምኒልክ እንደዚህ አድርጓል። በተመሳይ በጎንደር ቀጠና አካምባ ጊዮርጊስ ከተማ ወደ ደባርቅ ከተማ በተሽከርካሪ ሲጓዙ የነበረ ያገዛዙ የፖሊስ አመራር በፋኖ ኃይሎች የደፍጣ ጥቃት መገደሉ ነው የተሰማው። የፖሊስ አዛዡ የተገደለው ደልዳሊት የተባለ አካባቢ በተኮሰባቸው የደፍጣ ውጊያ ሲሆን ከአጃቢዎቹ መካከል ሶስት ሲገደሉ አምስቱ ደግሞ ቆስለዋል ሲል አፋ በላይ ዘለቀ ዛ አስታውቋል በተያያዘም በደቡብ ጎንደር ዞን ከእብናት ከተማ ወጣ ብሎ በሚገኘው ነጭ ድንጋይ የአገዛዙ ጦር ወታደራዊ ካምፕ አካባቢ የፋኖ ኃይሎች በከፈቱት ውጊያ ከ10 በላይ ወታደሮች መገደላቸውን ነው የፋኖ የመረጃ ምንጮች ይፋ ያደረጉትም በውጊያው ጉዳት ከደረሰባቸው መካከል ማዕረጉ ያልተለየ የአገዛዙ ጦር አዛዥ ይገኝበታል ሲሉ ነው የመረጃ ምንጮች አክለው የተናገሩትም በሰሜን ጎንደር ዞን ወገራ ቀጠና ላለፉት ስድስት ቀናት በአገዛዙ ጦርና ፋኖ ኃይሎች መካከል ሲደረግ የቆየው ከባድ ውጊያ ዛሬ መ መቆሙን የአካባቢው መረጃ ምንጮች ነግረውና በዳባት አጀሬጃኖራና እንቃሽ አካባቢ ለተከታታይ ቀናት የተደረገው ውጊያ የቆመው ዛሬ አገዛዝ ጦር ከአካባቢው ለቆ መውጣቱ በመጀመሩ ነው ተብሏል። የአገዛዝ ጦር ከደባርቅ ጠገዴ፣ ሶሮቃ፣ ዳባትና ሌሎች ከተሞች በርካታ ጦር በማንቀሳቀስ ወደ አጀሬጃኖራና እንቃሽ መግባት ተከትሎ ነበር ለተከታታይ ስድስት ቀናት ውጊያ የተደረገው። ዛሬ ታዲያ አገዛዝ ጦር ወደ ዳባትና አርማጩ አቅጣጫ ከአጀሬጃ ኖራ ቀጠና ለቆ እየወጣ እንደሚገኝ ነው የመረጃ ምንጮች አረጋገጡት። በአካባቢው ለተከታታይ ቀናት በነበረው ውጊያ በአገዛዙ ጦር ላይም ሆነ በፋኖ ኃይሎች ላይ የደርሰው ዝርዝር ጉዳት እስካሁን አልታወቀም። በሌላ በኩል የአገዛዙ መከላከያ በደቡብ ወሎ ዞን ከ27 ወረዳዎች የተውጣጡ 1000 ሚኒሻ እና ሰላም አስከባሪዎች አሰልጥኖ ማስመረቁን ይፋ አድርጓል። የአማራ ልዩ ኃይል በኮማንዶ ደረጃ ስልጠና የወሰደ እና አደረጃጀቱ ለመከላከል ያሰጋል በሚል እንዲፈርስ ግዳጅ የወሰደው የአገዛዙ ጦር አሁን እንደገና በፓራ ኮማንዶ ደረጃ በአንድ ዞን ብቻ 1000 ሰራዊት አሰልጥኛ አስመርቅ ያለሁ ሲል ይፋ አድርጓል። ይህ በእንዲህ እንዳለ የወልቃ ጠገዴ ሁመራ የብልጽግና ጊዜያዊ አስተዳዳሪ አቶ አሸተ ደምለው ህወሓት ራሱን ለጦርነት እያዘጋጀ ነው ሲሉ ተናግረዋል። አስተዳዳሪው ህወሓት የውጭ ኃይሎችና መንግስታዊ ያልሆን ድርጅቶችን በመጠቀም አካባቢውን ለማተራመስ እየሰራ ይገኛል ሲሉ ነው የወነጀሉትም። አቶ አሸተ ግፈኛ ቡድን ያሉትን ህወሓት ከስህተቱ አልተማረም ብለውታ ህወሓትና እብሪት ማን አህሎኝነት የጣለው መሆኑን በውል አልተረዳም። በመሆኑም ዛሬም ራሱን ለጦርነት እያዘጋጀ ነው። አንዳንድ የውጭ ኃይሎችና መንግስታዊ ያልሆን ድርጅቶችን በመጠቀም አካባቢውን ለማተራመስ እየሰራ ይገኛል ሲል ነው የብልጽግና አስተዳዳሪ አስተዳዳሪ በሁመራ ከተማ የተናገሩትም የኢትዮጵያ አየር መንገድ ከአምስት ዓመታት በኋላ ወደ ሁመራ ከተማ በረራ መጀመሩን አስመልክተው ባደረጉት ንግግር ነው። አቶ አሸተ ደምለው ህዋትን በጦርነት የወነጀሉትም ወልቃይት ጠገዴ፣ ሰቲት፣ ሁመራ ላለፉት አምስት ዓመታት የፌዴራል በጀት እንዳልነበረውና በዚህም ምክንያት በመሰረተ ልማትና ግንባታዎች፣ በልዩ ልዩ የልማት ተግባራት ላይ ከፍተኛ ፈተና እንዳጋጠመው የጠቀሱት አቶ አሸተ ደምለው ህዋት ይህንን የህዝቡን ምሬት እየኮረኮረ በህዝቡና በዞኑ አስተዳዳሪዎች መካከል ቅራኔ ለመፍጠር ያልፈነቀለው ድንጋይ የለም ሲሉ ከሰዋል። በዛሬ ዕለትም የኢትዮጵያ ኢትዮጵያ አየር መንገድ በአዲስ መልክ የመንገደኞች በረራ አገልግሎት መጀመሩን የብልጽግና አስተዳዳሪ እናቶች ተደምለው ያስጀመሩት ሲሆን ራስ የመሆን ጽኑ ፍላጎትና ቁርጠኝነት የታየበት አድርገው አቅርበውታል። ለበርካታ ዓመታት የማንነትና የወሰን ጥያቄ የሚቀርብበትና በብልጽግናው መንግስትና ህወሓት መካከል ፕሪቶሪያ ላይ አወዛጋቢ በሚል ከተገለጹ አካባቢዎች መካከል የሆነ ወልቃይት ጠገዴ ቀጠና ላለፉት አምስት ዓመታት ከፌዴራል የሚመደበው በጀት ሳይለቀቅለት መቆየቱ ይታወሳል። አሁን ላይ በጀቱ መለቀቁ ባይረጋገጥም በቅርቡ የብልጽግናው ጠቅላይ ሚኒስትር አብይ አህመድ አቶ አሸተ ደምለውና ኮሎኔል ደመቀ ዘውድ ወደ አዲስ አበባ በመጥራት ባጀታቸው እንደተፈቀደላቸው ይሁ ሁመራ አየር መንገድ እንደሚጀምርና ና የኢንዱስትሪና መንገድ ስራዎችም እንደሚቀጥሉ እንደነገሯቸው ኢትዮኒስ መዘግቧ አይዘነጋም። የዛሬ ስድስት ዓመት የኦሮሚያና የአማራ ጫካዎች ሰላማዊ ነበሩ። አሁን ግን ፖለቲካው ጫካ እየገባ ነው አሉ ፕሮፌሰር መረራ ጉዲና። ፕሮፌሰር መረራ ጉዲና በመቶ ሺዎች የሚቆጠሩ ወጣቶች በአማራና በኦሮሚያ ክልል ጫካ ገብተዋል ያሉ ሲሆን የኦሮሞ ነጻነት ግንባር ኦነግና የእሳቸው ፓርቲ የሆነው የኦሮሞ ፌዴራልስ ኮንግረስ ኦፌኮም ከኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ጋራ ውይይት ለማድረግ የሚጠይቅ ደብዳቤ ማስገባታቸውን በይፋ ተናግረዋል። የኦሮሚያ ክልል አስተዳደር ደብዳቤው እንደደረሰው አሊያም ውይይቱ ስለመካሄዱ የሚጠቁም መረጃ እስካሁን ባይሰጥም ፕሮፌሰር መረራ ጉዲና ግን ደብዳቤውን አስገብተናል ብለዋል። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና በአጠቃላይ የቀውስ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ስለደረስን መንግስት ቢያነስ ቢያነስ በኦሮሚያ አካባቢ እየተደረገ ያለውን በውል እንዲያመለክት ለማሳሰብ ደብዳቤ እንደጻፉ ለቢቢሲ ነው የገለጹት። ባለፉት ሳምንት ኦነግና ኦፌኮን ጨምሮ አስር ሀገር አቀፍና ክልላዊ ፓርቲዎች በዚህ አመት የሚካሄደው ምርጫ ነጻ፣ ፍትሃዊና ታማኒ እንዲሆንና ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቅ ቅድመ ሁኔታዎችን ማቅረባቸው ይታወሳል። ራሳቸውን የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ሲሉ የጠሩና አስር ተቃዋሚ ፓርቲዎች በስብስብ ህዳር 3 በጋራ ባወጡት መግለጫ ሰባተኛው ሀገር አቀፍ ምርጫ ከመካሄዱ በፊት የኢትዮጵያ መንግስት በሰባት መሰረታዊ ቅድመ ሁኔታዎች ላይ መሰረታዊ ማሻሻያዎች እንዲያካሄድ ጠይቀው ነበር። ከኢቢሲ ጋር ቆይታ ያደረጉት ፕሮፌሰር መረራ ለኦሮሚያ ክልል ርዕሰ መስተዳድር ለውይይት ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ በመሆኗ ነው ብለዋል። በየቦታው ያለው እልቂት፣ ሰው በሰላም ወጥቶ መግባት አለመቻሉ፣ በአጠቃላይ የቀውስ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷል ብለዋል። ቀውሱ ከጊዜ ወደ ጊዜ እየተባሰ መምጣት ጥያቄ የለም ያሉት ፕሮፌሰር መረራም እንዲያውም ዘንድሮ ምርጫ ይካሄድ እየተባለ ስለሆነ ከዚህ የበለጠ ችግር ውስጥ እንገባለን ሲሉም ስጋታቸውን ለቢቢሲ ገልጸዋል። መንግስት የሚሉት ኃይል በተለያዩ አካባቢዎች የሚነሱ ችግሮችን እየፈታ እንደሆነ በተለያየ ጊዜ መግለጹን እንደሚሰሙ የተናገሩት ፖለቲከኛው ፕሮፌሰር መረራም መንግስት ከ እንደሚለው በሚጻረር መልኩ አሁን ያለው ሁኔታ ህዝቡ እንደዛ እየተመለከተው እንዳልሆነ በይፋ ተናግረዋል። ህዝቡ ለምን ዝም ብላችሁ ታያላችሁ ብሎ ስለሚጠይቃቸው ውይይት ለማካሄድ ጥያቄ ማቅረባቸውን አስምረውበታል። ከፕሮፓጋንዳ ባለፈ አብዛኛው ኦሮሚያ፣ አብዛኛው ኢትዮጵያ በምን አይነት ሁኔታ ውስጥ እየኖረ እንዳለ እየተሻሻለ ሳይሆን እየባሰበት እንደመጣ ይታወቃል ብለዋል። የውይይት ጥያቄ ያቀረቡት ሁለቱ የፖለቲካ ፓርቲዎች በዘንድሮ ምርጫ እንደሚሳተፉ ቢያሳውቁም ሰባት መሰረታዊ ቅድመ ሁኔታዎች ካስቀመጡ ፓርቲዎች መካከል ናቸው። አሁን ላይ ፕሮፌሰር መራራ ግን ነገሮች እየከፉ መምጣታቸው አንድ ማሳያ ብለው የጠቀሱት በገጠሪቱ የኦሮሚያ ክልል አካባቢዎች ተሽከርካሪዎች ከዋና ዋና መንገዶች ውጭ መንቀሳቀስ አለመቻላቸውን ነው። ከዚህ ቀደም በነበሩበት አመታት በምዕራብ ኦሮሚያ በስፋት በጦርነት እልቂት ነበር ያሉት ፕሮፌሰር መራራ አሁን ግን ወደ አሪሲና ወደ ሀረርጌም አካባቢዎች እየተስፋፋ ነው ብለዋል። የብልጽግና መንግስት በኩል በዘረጋው የብሔራዊ ምክር መድረክ ላይ ተቃዋሚ ፖለቲከኞች እንዲሳተፉ መጋበዝን በመጥቀስ የውይይት በሮች ክፍት ናቸው ባይ ነው። ፕሮፌሰር መራራ ከመንግስት ጋር በሚያደርጉት ውይይት ላይ ለመገኘት ጉንጭ አልፋ ነው በሚል ለመሳተፍ እንደማይፈልጉ ለቢቢሲ ገልጸዋል። አሁን ላይ ምንም ተለውጦ ነው ለውይይት ጥያቄ ያቀረባችሁት በሚል ከቢቢሲ ለቀረብላቸው ጥያቄ በሰጡት ምላሽ እንደ ሰርግ የሆነ ነገር ላይ ተገኙልን ሲባል ነው እንጂ ድርድር እምቢ ብለን አናውቅም ብለዋ። ብዙ የፖለቲካ ፓርቲዎች እየተሰበሰቡ ጉንጫ አልፋ ነገር ይደረጋል። ብዙ ትርፍ ስለሌለው ነው የማንሳተፈው እንጂ ከድርድር መሸሽ አይደለም። በየጊዜው እየሄድን ጠቅላይ ሚኒስትሩ ይዞ የመጣውን ይናገራል፣ ሌሎች እንደ ጥሩ ተማሪ ጥያቄ እንጠይቃለን፣ ከዛ መልስ ይሰጣል፣ ከዛም ዝም ብለን መበተን ነው። እኛም ከመንግስት መንግስት ጋር አነጋገርም አንደራደርም ያለበት ጊዜ ግን የለም ይላሉ። በተለያዩ የሀገሪቱ ክፍሎች ግድያዎች፣ እገታዎች ሲፈጸሙ፣ እንዲሁም ውጥረት በሚኖርበት ወቅት የፖለቲካ ፓርቲዎች ድምጻቸው እንደሚያሰሙ በመጥቀስ ለምን እስከዛሬ ዛሬ ዝም አላችሁ? በሚል ከቢቢሲ የተጠየቁት ፕሮፌሰር መራራም እንደ አቅማቸው እንደሚንቀሳቀሱ ተናግረዋል። አክለውም አንዳንዴ ያለው ሁኔታ እየበለጠ እንዳይበላሽ አንዳንዴ በእሳት ላይ ቤንዚን መጨመር ስላለ ለህዝባችን ባለን ስስት አንዳንድ ሁኔታዎች እናልፋለን ይላሉ። በሚፈልጉት መጠን የፖለቲካ እንቅስቃሴ እንዳያደርጉ ደንቃራ የሆነባቸው የፖለቲካ ምህዳሩ መጥበብ እንደሆነም በግልጽ ተናግረዋል። የፖለቲካ ምህዳሩ ጠበበ በሚል ሰበብ የፖለቲካ ፓርቲዎች ድምጻቸውን ከማሰማት እየተቆጠቡ አይደለም ወይ በሚል ከቢቢሲ ለቀረበላቸው ጥያቄ በምንፈልገው ደረጃና ሁኔታ ህዝቡን ማነጋገር፣ ስብሰባ ለመጥራትና ሰላማዊ ሰልፍ ለማድረግ የፖለቲካ ምህዳሩ በግልጽ ጠቧል ብለዋል። የአቅማችን ማደራጀት። ቀጥለናል፣ እንቀጥላለን። የኢትዮጵያ ሁኔታ የሚፈቅደው መንገድ እንቀሳቀሳለን። መንግስታዊ ህጋዊ የፖለቲካ መድረክ ላይ ላለ ነው። የፖለቲካ ሀይሎች እያጠበበ ሲሄድ ግን ብዙ ወጣቶች ወደ ጫካ እየገቡ ነው። እንዲህ እያደረገም ያለው ይህን ነው ብለዋል። ፖለቲካው ተገፍቶ ጫካ ገብቷል ያሉት ፕሮፌሰር መረራ ለዚህም ምክንያቱ የፖለቲካ ምህዳሩ መጥበብ ነው። የፖለቲካ ምህዳሩ እየጠበበ መምጣቱ የፖለቲካ ትግሉንም እኛ በምንፈልገው መንገድ ሁኔታና ደረጃ እየተካሄደ እንዲካሄድና አጥብቦታል። ብዙ ጊዜ የሚታሰሩ የሚገፉ ደጋፊዎችና አባሎቻችን ናቸው፣ ተቃዋሚ ናቸው። ለታሰሩ ስንቅ ማድረስም ይቸግራል ሲሉ አሁን ያለውን ሁኔታ ተናግረዋል። ከአምስት ዓመት በፊት አንዳንድ ቦታዎች ተንቀሳቀሰን ነበር ህዝብ እንደ ጎርፍ ተገልብጦ ሲወጣ መንግስት ተደናገጠ መሰለ። የሰላማዊ ሰልፍ ይቅርና ሰው በቤቱ ውስጥም አንዳንድ ነገር ማድረግ እየተቸገረ መጣ ይላሉ። ሰባት ዓመታት ገደማ ሰላማዊ ሰልፍ እየተካሄደ እንዳልሆነም በግልጽ ጠቅሰዋል። በተለያዩ አካባቢዎች የሚገኙ ቅርንጫፍ ጽፈት ቤቶቻቸው መዘጋታቸውን እንቅስቃሴያቸው እንደታ እንደተገታውም አንስተዋል። የዛሬ ስድስትና ሰባት ዓመት በአብዛኛው ኦሮሚያ ጫካዎች ሰላማ የነበሩ የአማራ አካባቢዎችን ሙሉ በሙሉ ወይም ባልደረጃ ጥይቶች እንደዚህ የሚደረጉበት አልነበረም። አሁን ግን ፖለቲካው ጫካ ገባ ሲሉም ፕሮፌሰር መረራ ተናግረዋል። በፖለቲካ ስርዓቱ ተስፋ የቆረጠ ወጣት የት እንዳለ ይታወቃል። በአንዳንድ አካባቢዎች በመቶ ሺዎች የሚቆጠሩ ኢትዮጵያ ጫና በተለይም በኦሮሚያና በአማራ ምን እንዳለ ይታያል ሲሉ ችግሩ ወደዛ ሂዷል ማለት ተናግረዋል። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላም ከቶንሳ ቀበሌና ና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18 ሺህ ገደማ የደረሰ ሲሆን 11 ሺህ ያህሉ እስካሁን ድረስ ምንም ድጋፍ እንዳላገኙ የአካባቢ ባለስልጣናት ለኢትዮጵያ ኢንሳይደር ተናግረዋል። የክልሉም ወሰን ተሻግረው ወደ አካባቢው መግባታቸው የተነገረላቸው የትግራይ ኃይሎች አሁኑ ስፍራውን ለቀው እንዳልወጡ ነው የተሰማው። የአፋር ክልል የብልጽግና አገዛዝ ከሁለት ሳምንት ገደማ በፊት ባወጣው መግለጫ የዋት ቡድን ሲል የጠራው አካል በመጋሌ ወረዳ በሚገኝ ቶንሳ ቀበሌ ላይ ጥቃት ፈጽሞ ስድስት መንደሮችን በጉልበት ተቆጣጥሯል ሲል ጎንጅሎ ነበር። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በኋላ በወጣው መግለጫም የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲል ማስተባበሉ አይዘነጋም። ጊዜያዊ አስተዳደሩ ይበል እንጂ የትግራይ ኃይሎች ተቆጣጥሯቸዋል በተባሉ አካባቢዎች የሚገኙ ነዋሪዎችና ባለስልጣናት ታጣቂዎቹ ጥቃት ፈጽማቸውና አሁንም ስፍራውን ለቀው አለመውጣታቸውን ነው ያረጋገጡትም። ኢትዮጵያ ኢንሳይደር አንድ የቶንሳ ቀበሌ ኃላፊ የትግራይ ኃይሎች ሲሉ የጠሯቸው ታጣቂዎች ከሁለት ሳምንት በፊት የያዟቸው ከሚልኪ ዋራአም ሚላ ከረፈቱ ከኦ ሶበራ እና ከረሙ አጋ በተባሉ አካባቢዎች አሁንም በቁጥጥራቸው ስር ይገኛሉ ብሏል። ከሁለት ሳምንት በፊት ዋርአ ከሚባል አካባቢ ተፈናቅለው አሁኑ አኖሪያ በሚባል የቀበሌው አካባቢዎች ከሌሎች ተፈናቃዮች በአንድ ትምህርት ቤት ውስጥ በሚገኝ ዛፍ ጥላ ስር ተጠልለው የሚገኙ ሌላ ነዋሪ በአካባቢው የሚገኝ አፋር ክል ሚኒሻና ልዩ ኃይሎች ጋር እየደወሉ ሁኔታው እንደሚከታተሉ ተናግረዋል። ከጸጥታ ኃይሎቹ ባገኙት መረጃ መሰረት በአካባቢው አሁንም የትግራይ ኃይሎች እንዳሉ ማረጋገጣቸውን ለኢትዮጵያ ኢንሳይደር አስረድተዋል። በተመሳይ ቦታ ከስምንት ከመሪዎቻቸው ጋር ተፈናቅለው የሚገኙ ሌላው የአካባቢ ነዋሪ ከትላንት በስቲያ እሁድ ወደ መኖሪያ አቅራቢያቸው ተጉዘው አሁንም ስፍራው በትግራይ ኃይሎች ቁጥጥር ስር እንደሆነ እንደተመለከቱ የአይን ማኝነታቸውን ሰጥተዋል። እነሱ ዚያ ያሉ መመለስ አንችልም ሲሉ የቀያቸውን አካባቢ ትተው ተፈናቃዮች ወደ ተሰባሰቡበት ስፍራ የመለስ ሁኔታ አስረድተዋል። ኢትዮጵያ ይንሳደር ሌሎችንም በአካባቢው የተፈናቀሉ ነዋሪዎች ያነጋገረ ሲሆን ግማሹ የአፋር ክል ሲያስተዳድር ግማሹ ደግሞ የትግራይ ኃይሎች አሁንም እንደያዙት ነው ሲሉ የወረዳው አስተዳዳሪም ተናግረዋል። ሃይማኖት ተከፍሏል። የሚሉት አቶ አብዱ የቶንሳ ቀበሌ ባለበት መጋሌ ወረዳ የተፈናቃዮች ጉዳይ የሚከታተለው ቢሮ የቶንሳ ቀበሌ ለሁለት ተከፍላለች የሚሉት አቶ አብዱ በአሁኑ ሰዓት የአፋርና የትግራይ ሎች እንደሆነ ተናግረዋል። ለኢትዮጵያ ሳይደር በሰጡት ቃለምልስም ከሶስት ቀበሌዎች በድምሩ ከ20 በላይ ሰዎች መፈናቀላቸውን ገልጸዋ። የተፈናቃዮች ቁጥር ከሳምንት በፊት ከተገለጸው ጭማሪ እንዳሳየ የጠቆሙት አቶ አብዱ በአሁኑ ሰዓት 18 ገደማ ሰዎች ናቸው የተፈናቀሉ ሲሉም ተናግረዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።